Well, መልካም እንዴት አመሻችሁ። ስለጋብዛችሁ እኛ አመሰግናለሁ። ሁሉም ሰው ሊሰማኝ እንደሚችል ተስፋ አድርጋለሁ። ለዚህ ሁሉ እንዴት ምላሽ መስጠት ይቻላል? በመጀመሪያ ስለ መስፈርቱ ስትናገር መስፈርቱ በጣም ከፍ ያለ እንደነበር ራስ አምናል። እኔ ግን የማስረጃ ሽክሙ በእኛ ላይ ሳይሆን በአቅራቢው ላይ ነው ብዬ አስባለሁ። እስልምና የሰላም ሃይማኖት እንደሆነ በግልጽ ይናገራል። እኔ እንድታረጋግጡ ጠይቃችኋለሁ። በተጨማሪም ዛሬ ማታ ይህ ክርክር በእውነተኛው ዓለም ውስጥ ወይም ዓለም ካለችበት እውነታ አንጻር መካሄድ እንዳለበት ተነግሮናል። አዎ፣ በትክክል በእርግጥም መሆን አለበት። በእውነተኛው ዓለም ውስጥ መከናወን አለበት። እኔም እስልምና በእውነተኛው ዓለም ምን እየሰራ እንደሆነ ገልጻለሁ። ቀኑን ሙሉ ስለ ቲኦክራሲ ተቀምጠን መከራከር እንችላለን። በፍጹም አንስማማም። መከራከር እንችላለን። አምላክ አለ፣ አምላክ የለም፣ ቁርአን እውነት ነው አይደለም። አንዳቸውም በእውነቱ ምንም ችግር የላቸውም። ዋናው ነገር በእውነተኛው ዓለም የሚሆነው ነው፣ ተከራካሪው በትክክል እንደ ተናገረው። የኔ ክርክር ጉን በመደበኛነት እንደተነገረን ዛሬ ማታ እንደገና ሰምተናል። የተወሰነ ጥላቻ እንዳለብን ተገልጿል። እስልምናን ሰይጣናዊ እያደረግን እንደሆነ፣ እስልምናን በተመለከተ ፍርሃት እየቀሰቀስን እንደሆነ ተነግሮናል። እንዲህ ስከሰስ የመጀመሪያ አይደለም፣ ምናልባት የመጨረሻይም ላይሆን ይችላል። ግን ልበል እና እንደተመከርነው ይህን ወደ እውነተኛው ዓለም እንውሰደው። የእስልምናን ፍራቻ በትክክል የሚያባብሰው ምን እንደሆነ ልንገራችሁ ከላይ እንጀምር። 9-11 የለንደን የከርሰ ምድር ጥቃቶች፣ ማድሪድ፣ ሙምባይ፣ ማሊ፣ ባሊ፣ ሰሜናዊ ናይጄሪያ፣ ሱዳን አፍጋኒስታን፣ ሳውዲ አረቢያ፣ ኢራን፣ የመን፣ ፓኪስታን። ሃይማኖትን በመካድ ሞት፣ በስድብ የሞት ቅጣት፣ በዝሙት ሞት፣ በግብረ ሰዶም ሞት፣ ጾታን መለየት፣ ጾታን ማግለል፣ በህጋዊ ሂደቶች በወንዶችና በሴቶች መካከል እኩል ያልሆነ የምስክርነት ደረጃ፣ የህፃናት ጋብቻ፣ የአካል ክፍሎች መቆረጥ፣ አንገት መቁረጥ፣ በመደፈር እስራት፣ ጸረ ሴማዊነት፣ ቡርቃ። ለዚህና ለዚያ እንደተናገርኩት ግድያ፣ ቲኦ ቫንጎግ በአምስተርዳም ጎዳናዎች ላይ መገደሉ፣ በለንደን ጎዳናዎች ላይ የሞት ዛቻ እስልምናን የሚያንቋሽሹትን ማረድ የሙስሊም ፓትሮሎች በምስራቅ ለንደን ሰዎች ወደ ሸሪአ ቁጥጥር ዞኖች እየገቡ እንደሆነ መንገር ብዙ ሚስቶችን ማግባት የሙሽራይቱን ስምምነት የማይፈልጉ ጋብቻዎች ይህ ነው የእስልምናን ፍርሃት የሚፈጥረው እኔ አይደለሁም በዚህ በኩል ያሉ ባልደረቦችም አይደሉም በዚህ ነጥብ ላይ ያለሽ አቋም ምንድን ነው? እስልምናና ሙስሊሞች በለንደን ለሚደረጉት የሙስሊም ፓትሮሎች ተጠያቂ ከሆኑ አትቀበዩ። አልጨረስኩም፣ አልጨረስኩም ቆይ እንድናገር ፍቀድልኝ። ነጥቡ ግን እኔ ወይም በዚህ በኩል ያሉት ባልደረቦቼ የእስልምናን ፍርሃት እየፈጠርን አይደለም። የእስልምናን ፍርሃት እየፈጠረ ያለው የሙስሊሞች ድርጊት ነው። ያ እውነተኛው አለም ነው። የምንኖረውን በዚህ ውስጥ ነው። ከዛም ይህ የእስልምና እጅግ በጣም ጽንፈኛ ክፍል እንደሆነ ይነግረናል። Saudi, Arabia. Saudi Arabia, the birthplace of Islam, the custodian of its holy sites. እንግዲህ ሳውዲ አረቢያን እንመልከት ሳውዲ አረቢያ የእስልምና የትውልድ ወይም የጅማሮ ቦታ የቅዱስ ስፍራዎች ጠባቂ ነች በሳውዲ አረቢያ አንዲት ሴት መኪና እንድትነዳ አይፈቅድላትም ያለ ማህረም ማለትም ያለ ባል ከቤት እንድትወጣ አይፈቅድላትም ድምፅ እንድትሰጥ ወይም እንድትመርጥ አይፈቅድላትም። ምንም እንኳን በሚቀጥለው ምርጫ የተወሰኑ ድምጾችን በመፍቀድ እጅግ በጣም ለጋስ ቢሆኑ ይህ በግልጽ ጽንፈኛው ክፍል ነው ታውቃላችሁ ሰዎች በአደባባይ በመናፍቅነት ይገደላሉ፣ ሃይማኖታቸውን በመካድ ይገደላሉ። በሳዑዲ አረቢያ የእስልምና መነሻ ቦታ በሆነችው ያም የእስልምና ጽንፈኛ ክፍል እንደሆነ ይነግረናል። አይደለም በፍጹም አይደለም ሳውዲ አረቢያን የእስልምና ጽንፈኛ ቡድን ብሎ መጥራት ቫቲካንን የካቶሊክ እምነት ጽንፈኛ ክፍል ብሎ እንደ መጥራት ነው ይቅርታ አይሰራም ይሉናል ከዛም እንዳልተረዳን ይነገረናል አመፀኛ ሙስሊሞችን አልተረዳናቸውም። ሳውዲ አረቢያን አልተረዳናትም ዝሙት ስለሰሩ ሰዎችን በድንጋይ ወግራ የምትገልለውን ኢራንን አልተረዳናትም። በዘጠኝ ዓመታት ልጆችን የምትድረዋን የመንን አልተረዳናትም እስልምናን ያህል በግልጽ ያልተረዳ ወይም ሰዎች ሊረዱት ያልቻሉት ሃይማኖት ኖሮ ያውቃል እነዚህን ሁሉ እንደ ህግ ተግባራዊ ያደረጉት አገሮች፣ ቁርአንን እንደ ህገ መንግስታቸው የያዙት አገሮች፣ የመናገር ነጻነትና የሃይማኖት ነጻነት የሌላቸው አገሮች አለም በተሳሳተ መንገድ የተረዳቸው ይመስላል። ሁሉም ሰው በተሳሳተ መንገድ ተረድቷቸዋል። በሚያስደንቅ ሁኔታ በተሳሳተ መንገድ የተተረጎመ ሃይማኖት ነው። እስልምና ማክበር እንዳለብኝ ያለማቋረጥ ይነገረኛል። ለምን እንደሆነ በቂ ምክንያት ተሰጥቶኝ አያውቅም። ማንኛውንም የእምነት ስርዓት ከማከብሮ በላይ እስልምናን የማክበር ግዴታ አይለብኝም። በእስልምና ስም የተጨቆነችን ሴት በቢኤንፒ ወይም በሌላ ቡድን ከተጨቆነች የበለጠ የማክበር ግዴታ የለብኝም። በቀላሉ ሰላማዊ ብዬ የማላስበውን አስተሳሰብ ለማላላት ምንም ግዴታ የለብኝም። ለምንድነው ሰላማዊ ብዬ የማላየው? በማስረጃው ምክንያት። አለምን ስመለከትና እስልምና ስልጣኑን የያዘባቸውን ሀገሮች ስመለከት የማየው በመንግስት የሚፈጸም ጭካኔና ሁከት ብቻ ነው።

ሰላም የአመፅ አለመኖር ብቻ ሳይሆን የፍትህ መኖር ጭምር እንደሆነ ተነግሮናል በፍጹም እዚህ ያለች ብቸኛ ሴት እንደመሆን ይመጠን በኢስላማዊ መንግስት ውስጥ ሴቶች የሚስተናገሩበት መንገድ ላይ የተወሰኑ ጉዳዮች አሉኝ አሁን ተሳስተዋል ብለው ሊከራከሩ ይችላሉ አዎ ስለሱ ብዙ የሚባል ነገር አለ ሰላማዊ እስልምና አለ አዎ አለ እሱም በሰላማዊ ሙስሊሞች ውስጥ ነው እንደ አለመታደል ሆኖ ግን ይበልጥ ተጨባጭ የሆነ እስልምናም አለ እና ሰላማዊ ሙስሊሞች በእውነት ፈጠራ የታከለበት ትርጓሜ መስጠት አለባቸው። ለምሳሌ ሴትን ስለ መምታት ባሉ ጉዳዮች ላይ ሙስሊም ሴቶችን አይቻለሁ

ያው አልተከላከልኩም። የማድረግ መብት አለ። በእውነቱ አልተከላከልኩም። በነገራችን ላይ ይህ እንደሚሆን አውቅ ነበር። የምለው ነገር ሙሉ በሙሉ አከራካሪ ነው እና ይጨዋል እና ባልደረቦችም ተመሳሳይ ስሜት እንደሚሰማቸው አልጠራጠርም። ይህ እንደሚሆን አውቅ ነበር። አሉታዊ ነገር ከተናገርክ ጫጫታ ይደርስብሃል። በእውነቱ እዚያው እተወዋለሁ። ነገር ግን ይህን በመናገር እጨርሳለሁ። በመቶ ሚሊዮኖች የሚቆጠሩ ሰላማዊ ሙስሊሞች አሉ። ይህ ሀቅ ነው። ግን ይህ ማለት እስልምና ራሱ ሰላማዊ ነው ማለት አይደለም። ሙስሊሞች ሰላማዊ ሙስሊሞች የቁርአንን አንቀጾች ከሞላ ጎደል ባልተፈቀደ መንገድ ይተረጉማሉ። ሴትን ስለመምታት የሚናገሩ ጽሑፎችን ወይም ትእዛዛትን የመሳሰሉትን በቁርአን ውስጥ አለ እና የሙስሊም ሴቶች እሱን ለመሻሽ ሲሞክሩ አይቻለሁ። ባጭሩ ለማለሳለስ ሲሉ የሌሉ ቃላትን ያስገባሉ። እንዲህ ነው የሚለው፣ ሚስቶቻችሁን ደብድቡ እና ቁርአን ስልጣን ባገኘባቸው ሀገሮች ውስጥ የሚደረገው በትክክል ያ ነው። ይህ ሰላም አይደለም። ይህ ፍትህ አይደለም። እስልምና የሰላም ሃይማኖት አይደለም። ማስረጃዎች እንደሚያሳዩን። አመሰግናለሁ። Islam is not a religion of peace as the evidence shows us, thank you